ሰላም ለናንተ ይሁን ውድ ቤተሰባዎች፣ እንደምን አላችሁም? ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁም የሙፍቲ ልጅ አህመድ ሃጂ ዑመር ከሰይፉ ፋንታውን ጋር ትላንት ባረገው ቃለ መጠይቅ ብዙዎችን የሚያነጋግር ሀሳብ ሰጥቷል። የሚያስገርም እርጋታ ማብራሪያ፣ የሸዎቹ ማራኪ ሰብዕና፣ አባታዊ አባታይ ክህሎት፣ መንፈሳዊ ምጥቀት፣ ነገሮችን ቀድሞ መርዳትና የማደራጀት ብቃት፣ ለአመታት ሞትን ተዘጋጅቶ የመጠበቅ የጥንቶቹ ሊቃውንት አይነት አይነቱነትን ያተረፈ ንግግር አድርጓል። በክፍፍል ውስጥ ውስጥ ያለውንም ነገር አጥርቶ አሳይቷል። አሁን ባላ ርዕሳቸው ጉዳይ እንዲሆን አልፈልግም፣ እንዲ ያርፈዋል በበጎ እንዲተነሱ የምንፈልገው ሲልም ተናግሯል። ትሰሙታላችሁም ውድ የቻናላችን ተከታታዮች፣ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ሲሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑም። ወደ ቀዳሚ መረጃ ማለፍን እንደ አባ መፍቀሪ እንደ አባ ሽኖዳ ተሸክመው ሄዶ የሰው መውደድዳ፣ የሀገር ዋርካ፣ የአብሮነት ሲሳይ፣ ሙፍቲ እንደ መፍቅሬ የወሎ ሰው መሳይ የሚል ግጥም ተቀርሙላችሁም ነበር ይህ ግጥም ለሃጂ ኡመር እንድሪስ የተገጠመ ግጥም ነበር። ሰሞነኛው የሃጂ ሙፍቲን የቀብር ቦታና ሙስሊሙን ማህበረሰብ ለሁለት የከፈለው ጉዳይ በዛሬው ዳሰሳችን በደንብ የምንመለከተው ይሆናል። የሀገሩ ዋርካ፣ ያብሩነቱ ሲሳይ የተባለችው አባት አሸበለቡም። እስላም ክርስቲያኑ በአንድ ወደዳቸው የያዘንላቸው ተላክሰው ወደ ሃራ መሻገራቸው የሚታወስ ነው። ተቀዳሚ ሙፍቲ ሃጂ ኡመር እንድሪስ ማረፋቸው ሰምቷልም ማረፋቸው እየተሰማው በኋላም፣ ብዙ ኢትዮጵያውያን ከልቡ ያዘነበት ጊዜም ነበረም። የሀገር ዋርካ ወደቀ ላይመለስ፣ አሸለበ፣ ይህን ዓለም ተሰናበተ፣ ወደ ሀይራ ተጓዘ ሲሉም በርካቶች ሀዘናቸውን ገልጸውም ነበረም። እድሜ ዘመናቸውን ለአንድነታቸው የተጉ የሀገር ዋርካ ካባልወታ በማለትም በርካቶች ያመጉሳችኋለም። ለሙስሊሙ ማህበረሰብ አንድነት መፍጠናከር ዘመናቸውን በሙሉ ስለ መልፋታቸውም ይገልጻልም። ተቀዳሚ ሙፍቲ ሐጂ መረንድሪስም ከአባታቸው እድሪ ዘለቀና ከእናታቸው መነንሽፋው በቀድሞው አጠራር በወሎ ክፍለ ሀገር ወሬሉ መኖረጃ አሁን ለጋንቦ ወረዳ ገነቴ በምትባል ቀበሌ ነው የተወለዱትም። በዚያው ተወልደው ባደጉበት ቄ ቁርአንን እስከ ተፍሲር ድረስ ተማሩ። ጎበዝ አራሽ ነበሩ የሚሏቸው ገበሬዎች አባቶቻቸውም ኢድሪስ ዘለቀ ልጃቸው መር እንዳሳቸው ጎበዝ አራሽነት እንዲወርሱ ካልሆነም ባለስልጣን እንዲሆኑ ይመኙም ነበር። ሐጂ ኡመር ግን ከዚያ አለቅ ወደ መንፈሳዊም አይደሉም። ከቁርአን እስከ ተፍሲር ድረስ ከተማሩ በኋላም ወደ ደሴ በመጓዝ ሐዲስ ለመማር ወሰኑም። በኢትዮጵያ እስልምና ታሪክ ስማቸው በጉልህ የሚነሳው ከሃጂ መሐመድ ሳኒ ሀቢብ ድረስ ሐዲስን ተማሩ። በወቅቱም ቀሐስ ሃጂ መሐመድ ሐሲን ወደ አዲስ አበባ እንዲመጡ ባዘዟቸው ጊዜ ሀጂ ዑመር የአዲስ ትዝታቸው እንዳይቋረጥባቸው በማሰብ ተከትላቸው ወደ አዲስ አበባ መጡም። በደርግ ዘመን የኢትዮጵያ እስልምና ጉዳዮች ከመሰረቱ ሰዎች መካከል አንዱ የነበሩት ሀጂ ዑመር በ1967 የምክር ቤቱ አባልና የኡለማ ሊቀመንበር በመሆን አገልግለዋል። ከዚያ በኋላም በተከታታይ ዓመታት የኢትዮጵያ የኃላፊነት ቦታቸው ላይ ሰርተዋል። ከ25 ዓመታት በፊት በአመራር ላይ የነበረውን የአዲስ አበባ የመጀለስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎችን በመላው አገሪቱ ቢመጣም የመመልስ አቅም እንዳላቸው በመግለጽ የሙፍቲነት ማዕረግ ሰጥቷቸውም ነበርም ከ በፊት የአዲስ አበባ እስልምና ጉዳዮች ምክር ቤት ሊቀመንበር በነበሩበት ጊዜም በሙስሊሞች መካከል የተፈጠረ አለመግባባቶችን በውይይትና በውቀል ተመስርተው ለመፍታትም የበኩላቸውን ከፍተኛ ጥረት ማድረጋቸው የእምነቱ መሪዎች ይናገራሉ። በኢህአዲግ ዘመን በመንግስት ላይ ከፍተኛ ተቃውሞን ከሙስሊሙ ማህበረሰብ አንስቶ የነበረው ከሃይማኖት ተወካዮች እስር ጋር በተያዘ የበኩላቸውን አስተዋጽኦ አድርገዋል። ሀጂ ዑመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎችም በእስር በነበሩበት ጊዜ ከሌሎች የሙስሊም መምህራንና አባቶች ጋር በመሆን ለአራት ዓመታት ለማጥፋት መንግስትን ከኮሚቴዎች ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረት አድርገዋል በ2011 ዓ ም አጂ ዑመር ድሬስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሆነው ተመርጦ አገልግሏል ብዙዎቹ ተቀዳሚ ሙፍቲ አጂ ዑመር ድሬስ እድሜ ዘመናቸውን ለአንድነት የተጉ የሀገራዊ አካባሎት ይላችኋል ለሙስሊሙ ማህበረሰብ አንድነ መጠናከር ደግሞ ዋነኛ ሱ ናቸው። ታዲያ ከሰሞኑ ታዲያ ከህልፈታቸው በኋላም የኑዛዜያቸው መሰረት አድርጎ የቀብር ቦታቸው በቤታቸው የሚለው ጉዳይ የሙስሊሙ ማህበረሰብ ለሁለት የከፈለ ጉዳይም ነበርም። ተቀዳሚ ሙፍቲ ሐጂ ዑመር እድሪስ የተቀበሩበት ስፍራ አስራ ሁለተኛ የዘመ ሙስሊም መቃብር ስፍራ በመሆን እውቅና ይሰጠው የሚለው ደግሞ የአዲስ አበባ እስልምና ጉዳዮች መግለጫ ብዙዎቹን ያቋጣ፣ አንዱ ትክክለኛ ውሳኔ፣ አንዱ ደግሞ አር ለሚያስባለም ነበርም። የአዲስ አበባ እስልምና ጉዳዮች ከሰሞኑ የመካና መቃብሩና ሰሞኑ ዘግቢ ያነሱ ጉዳዮችን በተመለከተ መግለጫ አውጥቶም ነበር። ታዲያ ብዙዎቹ ዘንድ ሲያጨቃጭቅ የነበረው የሀጂ ሙፍቲ የቀብር ቦታ ትላንት በመግለጫ ተቋጭቶ ይመስል ነበር። መግለጫው እንደዚህም ይቀርባል። የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ድሬስ ሞት በሁሉም ዘንድ ከፍተኛ ዘንድ ባብ ፈጥሮ መቆየቱ ይታወቃል። ተቀዳሚ ሙፍቲ እስከ ህልፈተ ህይወታቸው ድረስ በብዙ መልክ እስላምን፣ ሙስሊሞችን ሲያገለግሉ የኖሩ አባት ነበሩ። በተለይም ለአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ደግሞ ተቋሙን በመሪነት ከአስር ዓመት በላይ የመሩና አሻራቸውን ያስቀመጡ መሪዎችን እንደመሆናቸውም ሐዘናችን ጥልቅ መሆኑን ከዚህ በፊት በወጣናቸው ተከታታይ መግለጫዎች መግለጻችን ይታወሳል ብሏል። አሁን ደግሞ በድጋሚ የክርክር ጉዳይ መግለጫ መውጣት ስላለብን መግለጫው እንደሚከትለው ይቅርባል። የመጀመሪያው ለህዝበ ሙስሊሙ አንድነት መስራት ትራክ ያላቸው ሙፍቲ ሞትም ህዝባችን በሐዘን ስኮ የነበረበት ሁኔታ ከቀብር ስፍራቸው ጋር ተያይዞ አላስፈላጊ የሆኑ ትረክቶች ተነስቶም ነበር። መስል ዘገቦችና ስሜትና ቡድንተኝነት ሲታክልባቸው ሙፍቲ ሊለፉለት የነበረውን የአንድነት ለማስጠበቅ ተቃራኒ አግኝተነዋል ብሏል። ተቀዳሚ ሙፍቲ የነበሩበት ቦታ ከአዲስ አበባ ከተማ ልዩ የመቃብሮታ ቦታ እንዲያዝ ደብዳቤ ሰጥቶ ቢሆንም በዚህ ምክንያት መቃብሩ አሁን ላይ አስራ ሁለተኛ መቃብር እንዲሆን አዘናል ሲል መግለጫ ሰጥቶም ነበርም። ታዲያ ይህ ጉዳይ በብዙ ዘንድ ችግርን ፈጥሮ ነበርም። የሱፍየው ማህበረሰብ ይህ ጉዳይን አንቀበለውም፣ ምክንያቱም እኛን ያገለ ሲል ደግሞ፣ ሰለፍያው ደግሞ ይህ ትክክለኛ ውሳኔ ነው እያለ ሲገልጽም ነበርም። በሁለቱ መካከል ደግሞ ውሃብያ አህባሽ የተባለ የሚነገረው ንግግር አሁንም ችግሩን ቆይታለም። ታዲያ ከዚህ ሁሉ ነገር በኋላ በትናንትና ዕለት የሙፍቲ ልጅ አህመድ አጁ መር ይህን ነገር ማጥራት አለብኝ በሚል ከሰይፉ ፋንታውን ጋር ተገናኝቶም ነበረም። ከሰይፉ ፋንታውን ጋር ያደረገው ቃለ መጠይቅም የሚያስገርም እርጋታ ተማሩ ያገኙ የሸኮች ማራኪ ስብዕና አባታዊ ክሎትና መንፈሳዊ ጥምቀትን ያገኘ እንደነበረም ተገልጿል። በኡስታዝ ያሲን ኑሩና በአምባሳደር ሐሰን ታጁ መካከል ያለውን ልዩነት ልጅነት ያሰፋውን ተገኝቷል። በዚህ ምክንያት ልጃቸው ካሁን በኋላ የአባቴ ነገር እንደዚህ ሊነሳ አይገባም፣ እሳቸው ቀድሞ አስበውበት የነበረ ጉዳይ ነው ይህ እንዳለ የተጻፈ ጉዳይ ነው ሲልም መዝጋቱ ተገልጿል። ሁለተኛው ሳይሆን ጀስት ባለማወቅ ጅምብር ውስጥ ላለ ማጥራቱ ጥሩ ስለሆነ በዚህ አጋጣሚ ላንሳው። ይሄ የሚልህ ሰባት ሺህ ምናምን ካሬ ሜትር አሁን የተያዘ ሳይሆን ከሀያ ዓመት በፊት የነበረ ይዞታቸው ነው እና ይህ ይዞታ እሳቸው መንፈሳዊ ቅድም ያልኩ በገጠር ያሉ በየኢትዮጵያ ውስጥ ከሶስት ሺህ በላይ ሀሪማዎች አሉ። በገጠር ውስጥ ምንድነው እንደ ከተማ መስጊድ ብቻ ሳይሆን የሚኖረው ሙሉ የሃይማኖት ተቋም ነው መንፈሳዊ ተቋም ነው እና ልክ እንደ ገዳማት ልንወስደው እንችላለን። ስለዚህ ይህን ነገር እዚህ ማስቀጠል ስለሚፈልጉ ነው እና ሲጀምር የመጀመሪያው የተሳሳተው አባባል ቤታቸው ተቀበሩ የሚለው ቃል ነው። ትንሽ ውዝግብ የፈጠረው ቤታቸው ሳይሆን የተቀበሩት ተቋማቸው መስጊዳቸው፣ ከመስጊዳቸው ጎን ደግሞ መካነ መቃብር አለ። አንድ ሺህ ካሬ ሜትር የሚሆን ማለት ይህ መካነ መቃብር ቀደም ሲል ከአራት እና አምስት ዓመት በፊት ኦረዲ ለከተማው አስተዳደር ባለው ሕግና ደንብ መሰረት አመልክተው አስረድተው የከተማውን መስተዳደር ምክንያቱም እንደ ገጠር ቢሆን ፍቃድ ምናምን እንዳይፈልግ ይችላል። ከተማ ስለሆነ ህግና ስርዓት ስላለው ነገ ጠዋት እኔ ብሞት ብለው አርቆ ስለሚያስቡ ይሄ ነገር ውዥንብር እንዳይፈጥር በሚል የከተማውን አስተዳደር ጠይቀው እዛ ቦታ ላይ የመቃብር ስለማይ ላንድ ዩዚንግ ፕላን ኮሚሽን እዛ ቦታ ቅይጥ ወይንም ሌላ ተቋም የሚለው ላይ አንድ ሺ ካሬውን ነጥሎ ስኬች በማድረግ ለመካነ መቃብር መልካም ፈቃዳቸው ስለሆነ ከመስጊዳቸው ጎን ለማረፍ ለመቃብር አገልግሎት እንዲውል ብሎ በፈቀደው መሰረት ምንም አይነት የህግ ክፍተት የሌለው ነው ማለት ነው። ከህግ አንጻር ስናየው፣ ወደ ሃይማኖቱ ስንመጣ ሸሪዓ ህግ ላይ እስልምና ላይ ከመጣን መነሻችን ነቢዩ መሐመድ ናቸው፣ ሰለላሁ ዐለይሂ ወሰለም። እሳቸው በቤታቸው ነው የተቀበሩት፣ ቤታቸው ውስጥ ነው የተቀበሩት። በአሁኑ ሰዓት መዲና መስጊዱን አልተስፋፍቶ ቤታቸው መስጊዱ ውስጥ ገብቷል። አሁንም ቅብራቸው እዛ ነው ያለው። ከእሳቸው ሲቀጥሉ ደግሞ ኸሊፋ ይባላል፣ ወይንም ዳግማ የኛ እንደምንለው ተተክተው እስልምናን ሲመሩ የነበሩት ሰይድ አቡበከር ረዲየላሁ አንሁ እሳቸውን እዛው ከጎናቸው ነው የተቀበሩት። ሶስተኛ ሁለተኛው ኸሊፋ ዑመር እዛው ነው የተቀበሩት። እና ባለቤታቸው አይሻ ቤት ነው የአይሻ ቤት ነው ከሚስቶቻችን አንደኛው ቤት ነው ያ ቤት ። ስለዚህ አይሻ ሰይድ ዑመር እዛ ሲቀበሩ ምንድን ነው ያሉት? እኔ ለሳቸው ለቀው ነው እንጂ ይፈልግ ነበር ብለዋል። ስለዚህ አይሻ ባለቤታቸውም የግል መሬታቸው ላይ ነው የተቀበሩት። እንዲሁ ሶስተኛውም ኸሊፋ ዑስማን ሶስተኛውም እንደዚሁ በግል የገዙት መሬታቸው ላይ ነው የተቀበሩት። ይሄ እንግዲህ ከምንጩ ልምጣ በሚል ነው። ከዛ ስንመጣ ለአንድ ሺህ አራት መቶ ምናምን አመት ዓለም ላይ በየቦታው ብንሄድ ሁሉም ከመስጊዱ ወይንም ከቤቱ ጎን መቀበር ያለና የነበረ ወደፊትም የሚኖር ነው። ባይዘወይ እንጂ ትላንትና በእሳቸው የተጀመረ አይደለም። እና ወደ ሀገራችን ደግሞ ስንመጣ ቀደም ሲል የነበሩ መሻይኮች ኦልሞስት ኢትዮጵያ ውስጥ በአራቱ ማዕዘን ከ ሦስት ሺህ በላይ የእሳቸው አይነት የሃይማኖት አባቶች ኡለማዎች በመስጊዳቸው ጎንና በቤታቸው ጎን ነው የተቀበሩት። አዲስ የሆነው ምንድነው? እንደ ከተማ ስንመጣ ያልተለመደ ነገር ስለሆነ ነው። እንደውም እኔ በእኔ እይታ ትንሽ ለየት ይላል። እኔ እይታ ይሄ መበረታታት ያለበት ነገር ነው። እሳቸው ያደረጉት ነገር ጥሩ፣ እንዴት ማለት ጥሩ ነው? አንደኛ ይሄ መንፈሳዊ የመጣው ሂደት እንዳይቋረጥ፣ አዲስ አበባ ውስጥ ሀሪማ የለም አይታወቅም። ሌላ ሀገር ብትሄድ፣ እሳቸው የተወለዱበት አካባቢ ወለዱ ብትሄድ፣ በመቶ የሚቆጠሩ ሀሪማዎች አሉ። ስለዚህ እዚህ ጋር ይሄን የሐሪማ የመሻይኾችን አካሄድ ነባሩን በዩኒስኮ ነው መመዝገብ ያለበት ቅርስ ነው፣ እና እየተቀባበሉ ያን ያህል አመት ያመጡት። በነገራችን ላይ በቀጥታ ነው ከመካ ወደ እኛ ሃይማኖት የመጣው። ከዛ ጊዜ ጀምሮ ያቆዩት በዘመናዊ መልኩ አሁን የምንላቸው አይነት ሰዎች ሳይሆኑ፣ የከተማ ሰዎች ሳይሆኑ፣ ገጠር ላይ ያሉ ሰዎች፣ የራሱ የሆነ ሴታፕ አለው። ተማሪዎቹ እንዴት እንደሚማሩ፣ የአካባቢው ሰው እንዴት ቀለብ እንደሚሰጥ መሻይኮቹ አይሰሩም። ከዛ ለነሱ አርሶ በግብር መልክ እንዴት እንደሚያመጣ ተሳስሮ ነው እዚህ ያደረሱት። ስለዚህ ይሄንን ሲልሲላ ሰንሰለት ነው ተዋረዱ እንዳይበጠስ ያደረጉት። ስለዚህ ምንም የህግ ክፍተት የለውም በሸሪአ አኳያ። እኔ አሁን ሸሪአውን ብዙ እዚህ ላይ ማብራራት አልፈልግም፣ ምክንያቱም የሃይማኖት ምሁራን አሉ። ምንም አይነት የሸሪአ ክፍተት የለው፣ ምንም አይነት የህግ ክፍተት የለው። ስለዚህ አንድ ጡራ መሬታቸው ላይ መቀበራቸው ምንም ከዳ ወደ መቃብሩ ስንሄድ አንድ ሺህ ካሬ ወጭን ብቻቸውን የሚቀበሩበት አይሆንም። ነገር ግን እነዚህ ፕራይቬት እና ፐብሊክ የሚባሉ መካነ መቃብሮች አሉ ዓለም ላይ። ስለዚህ መቃብር ለምሳሌ አዎ አርስ መቶ ሰው ሊችል ይችላል ምናምን ሊችል ይችላል። እንግዲህ በካሬ ስናሰላ ወደዛ ስለይቱ ስባል ገባው። ስለዚህ ይሄ ቦታ የራሱ አስተዳደር አለው። አሁን ከእሳቸው የተተካ ኸሊፋ አለ፣ ምትክ አለ። የሚቀጥል ነው ይሄ ነገር። ስለዚህ ይሄ እዛ ጋር ባሉ አስተዳደሮች እየተወሰነ ሌሎች ሰዎች ይቀበሩበታል። እነ ማናቸው እሱ ዝርዝር አሰራር ይኖረዋል። ሌላ ዓለም ላይ የሚሆነው አሁን ከሊፋ አለ ምትክ ምትክ እዛው ነው የሚቀበረው ሲያልፍ ሕይወቱ የእሳቸው ባለቤት፣ የቅርብ ቤተሰቦች እያለ እንደዚሁ ደግሞ በሙስሊም ዓለም ሲሆን ንጉሱ ሲሞት እንዲህ ሲሆን የሙፍቲው መካነ መቃብር ላይ ይቀበራል። ስለዚህ ይሄ እንደ አማኝ ስናየው ሁለት ነገር ነው ያለው። አንደኛው እንዲህ የምናየው ነገር ነው መቀበር ማለት አካለ መሬት ውስጥ መግባት ነው ሁለተኛው መንፈሳዊ አታችመንት የሚባል አለ ኢንቪዝብል የሆነው ማለት ነው ልክ አሁን እኛ ከፈጣሪያችን ጋር ሳናየው ያለን አይነት ኔትወርክ ማለት ነው ስለዚህ በዛ አንግል ስናየው ደግሞ እዛው ቦታ ላይ መንፈሳዊ ጥቅም አለው ስለዚህ ሃይማኖታዊ ትርጓሜ ያለው ከዛ ውጭ ደግሞ እንደዛ ነው። ስለዚህ እሳቸው ሁሉን ነገር ክሊር አድርገው ነው የሄዱት። ሰው ምንድነው ቸኩሎ ያው ከመተቸት ስለሄደ እንጂ መተው እያንዳንዱ ነገር ቢረዱ አብዛኞቻቸውም ይቅርታ ጠይቀዋል ከዛ በኋላ። በዚህ አጋጣሚ ከዚህ በኋላ ይሄ ርዕስ ባይነሳ ደስ ይለኛል። ሪፍ ሀሳብ ከሚያነሱት ሰዎች ጋር እንደዛም ሰዎች ይዘው ሀሳባቸውን የሚከራከሩበት ነጥብ ካላቸው በበሰለ ሰው ተቀራርቦ አውርቶ ነገሮችን መፍታት ላይ ስከም ደረሳቸው አዎ እንግዲህ እኛ ከሳሽ አይደለም። ስለዚህ እኛ ትክክል ነው የሰራነው ነገር። አክቹአሊ እኔ አይደለሁም ያደረግኩት ይሄን ነገር ወይንም አሁን ያለን ሰዎች አይደለም። ኑዛዜ ነው የተፈጸመው። ኑዛዜ ደግሞ በሸሪአው በእምነታችን መፈጸም ውዴታ አይደለም ግዴታ ነው። ከሃይማኖት ጋር እስካልተጋጨ ድረስ፣ ከህግ ጋር እስካልተጋጨ ድረስ መፈጸም የኛ ውዴታ ሳይሆን ግዴታ ነበር። ማስፈጸም ስለነበረ ምን አስፈጽመናል፣ ምንም ክፍተት እንደሌለው ተናግረናል። አይ ይሄ ክፍተት አለ የሚል አካል ካለ በማንኛውም ሰዓት ዝግጁ ሆነን ለመነጋገር ስለዚህ፣ እኛ ጥፋት የለም እያል የሆነን አካል ሂደን የምናናገርበት ምንም መንገድ የለም። ግን ግር ያለው ሰው ካለ ኤኒታይም ክፍት ነው ቤታችንም በእኛም ሳይድ አሉ ከኔም በላይ ዑለማዎች አሉ፣ በደንብ የሚያብራሩ ማብራሪያም ሰጥተዋል ብዙ ዑለማዎች። ብዙ ጊዜ እንዲህ ዓይነት ሐሳቦች የሚመጡት በቅንነትም ነው፣ በመተሳሰብ እሳቸውን ከመውደድ መሆን ያለበት ህግና ስርዓትም ስላለው ከሱ ጋር የሚጋጭ ነገር ካለ በኔ በኩል ሐሳብ አለ ወይ ደግሞ በእኛ በኩል ሐሳብ አለ ሰዎች ካሉ ኤኒ ታይም ተቀራርቦ በመነጋገር መፍታት ይቻላል ብዬ አስባለሁ። ኤኒ ታይም በራችን ክፍት ነው።